አንቺ ከሄድሽ በኋላ ብዙ ነገር ነው በህይወቴ ያጋጠመኝ። እኔ ድጋሚ ህይወቴን እንድትበጠብጪው አልፈልግም፣ ወይ እንድትረብሺው አልፈልግም። እኔ እኮ ህይወቴን ለመረበሻ አይደለም የመጣሁት። ለምንድነው ተነጋግተን ማትረዳኝ? እኔ እኮ የነበርኩበት ችግር በጣም ማለት አሁን እዚህ ጋር ቆሜ እንደምናገር አይደለም። የነበርኩበት ሁኔታ ለምን እኔ ለመረዳት አትሞክርም? ኦኬ። አሁን አንቺ ካንተ በላይ ተጎድቻለሁ ነው እየሄድሽ ያለሽው? አዎ በጣም ለምን እኔ አታስብም? ለምን ስለ ራሴ ጉዳት ብቻ ታስባለ? ሰፊና ጥልቅ ነው መውደዴ፣ እመነኝ፣ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ፣ ማመኑ ይቀላል። የሽምግልና አይደለም ከልቤ ያደረውም፣ እውነት እስካሁን ቃላት አይገልጹትም መጠኑን። ወድሃለው ስል ስሜቱን በቃ ታስበው ይቅር። እምላለው ወድሃለው፣ የፍቅሪን መጠን በቃል ከሚገልጸው በላይ ወድሀለው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው እንዳያችሁት ሄፋን ለማግኘት መጥቼ ነበር እና እንዳሰብኩትና እንዳቀድኩት አልሆነልኝም። እኔ የመጣሁት እሱን ለማግኘት ብቻ ነበር። እሱ ግን እኔ የጠፋሁበትን ምክንያትና ለምን እስካሁን የት ቆየሽ የምለውን ነበር እሱ ጥያቄ። እኔ ደግሞ በዚህ ሰዓት ማለት የነበርኩበት ሁኔታ በጣም ከባድ ነበር፣ ከባድ ችግር ላይ ነበርኩኝ። እና እሱ እንዳሰበው በዛ ደቂቃ ልነግሮ አልቻልኩትም። እና እኔ ደግሞ ጊዜው ስጄ ልነግሮ ፈልጌ ነበር በሰዓት እሱን ልረዳኝ አልቻለም። እና እናንተም የት እንደጠፋውና እስካሁን የት እንደቆየሁት ማወቅ ትፈልጋላችሁ እና እሱን ደግሞ ረት የነበርኩበት ሁኔታ በጣም ከምላችሁ በላይ ከባድ ሁኔታ ላይ ነበርኩኝ እና በዚህ ሰዓት እኔ እሱን ለማግኘት እንጂ ችግሮች ያለፉ ችግሮችን አስታውሼ እንደ በፊት ወደ ኋላ ተመልሼ ማዘን ስላልፈለግኩኝ ነው። እና እሱን ደግሞ እሱ ልረዳኝ አልቻለም። የጠበቅኩት ፍሬም በጣም ደስ ይለዋል ማለት በደስታ ይቀበለኛል ብዬ አስቤ ነበር፣ ግን እሱ እንደዛ ሊያደርግ አልቻለም። ብቻ አካል አጥፍቼ አለሁኝ። ይህን ጠፍቼ ማለት መደወሉ እንኳን ነበረብኝ፣ ግን እኔ የነበርኩበት ሁኔታ ለመደወሉ እንኳን አላስቻለኝም። እና ሌላው ደግሞ እናንተ ኮሜንት ላይ አይቼዋለሁ፣ ባለፈው ቪዲዮ ላይ ማለት ነው። እና ከውስጣችሁ እንዳልጠፋው አይቻለሁኝ። በጣም ነው የማመሰግነው። ስለ እኔ በጣም ተጨንቃችሁ ነበር፣ ለሱ ደግሞ በጣም ነው የማመሰግናችሁ እናንተንም። ይሄ እሱን ለማግኘት በጣም ብዙ ዋጋ ከፍዬ ነበር የመጣሁት፣ ግን እኔ እንደጠበኩት አልሆነልኝም። እኔ እሱን ለማግኘት በጣም ከምላችሁ በላይ ዋጋ ከፍዬ ነው የመጣሁት። ደግሞ ሌላ ነገር ፈልጌ አይደለም፣ በሰዓቱ ነው የመጣሁት። እሱን ለማግኘት ብቻ ነበረ የኔ ዓላማ። እሱ ስለናፈቀኝ እሱን ለማግኘት ብቻ ነው የመጣሁት። እሱ ግን ይህንን ልረዳኝ አልቻለም። ቢያንስ ተረጋግቶ ችግር ምን እንደሆነ ሊያዳምጥኝ አልቻለም። እና ደግሞ ይሄ በጣም እኔን አስከፍቶኛል። ጓ ማለትም ካለበት እዛው ጋር ማለት ተናግሮኝ ነገሮቹን ልረዳኝ ይችል ነበር፣ ግን እሱ እንደዛ ሊያደርግ አልቻለም። በጣም ነበር የተሰማ አስባችሁ ጣል በጣም ለማግኘት ዋጋ ከፍላችሁ መጥታችሁ እሱ በሰዓቱ እዛ ጋር አመናጭቆ ሲሄድ በጣም ስሜት ከባድ ነው። በሰዓቱ በጣም ደብሮኝ ነበረ እና በጣም ከባድ ነው። ያመነው ግን እኔ መርሳት አልፈለግኩም። የዱሮችን እንደ ዱሮችን ጓደኝነታቸውን እንድቀጥል ነው የሚፈልገው እና ተረጋግቼም ቢሆን አሁን ማናገር ነው የሚፈልገው። ምክንያቱም ያለውን ነገር እንድረዳኝ ነው የምፈልገው። እኔ የምፈልገው ወደ ዱሮችን እንድንመለስ ብቻ ነው፣ ምክንያት ጥሩ ጓደኝነት ነበረን እና ደግሞ ነው የምፈልገው ወደ ዱሮችን እንደ ዱሮችን ጓደኝነታችን ለመቀጠል ነው የሚፈልገው፣ ወደ ዱሮችን እንድንመለስ። የፍሬም በሰአቱ በጣም ትሪት ያደረገኝ ነበር ማለት የሆነ ችግር ሲያጋጥመኝ ከፊቴ ላይ አይቶ ረዳኝ ነበር። ግን እኔ አሁን ግን አሁን ላይ ያለው የፍሬም ግን ሌላ ሰው ነው። እሳቱ የፍሬም ጓደኛ የነበረው አነዋር ነበር። አነዋር ጋር ስደውል ስልኩን አያነሳልኝም። ከሱ ጋር ለማውራት ነበር ያው፣ ከሱ ጋር ትንሽ ብናውራ የሆነ ነገር ይቀልኝ ነበር እና እሱም ስልክ አላነሳልኝም። እና ነገሮቹ በጣም ከባድ ሆኖብኛል። የመጣሁበት ምክንያት ዋናው ነገር ኢፍሬምን እቅርታ መጠየቅ ነበር። ያም ሆነ ይህ አጥፍቻለሁ፣ መደወል ነበረብኝ። መደወል ባልችለ ራሱ ቴክስት መጻፍ ነበረብኝ። እና በሳቱ በጣም እንዳልኳችሁ ችግር ላይ ስለነበርኩኝ ያው ትረዱኛላችሁ ብዬ አስባለሁኝ። እቅርታ ለመጠየቅ ነው። ያለሁበትን ቦታ ነግረዋለሁ፣ ይመጣል እና ያለውን ነገር ነግሬ ይቅርታ የሚያደርግልኝም ከሆነ ይቅርታ ጠይቋለሁ። ምክንያት ይንን አሁን በዚህ ሰዓት ላይ መናገር ስለማልችል፣ የሆነ ሰዓት ላይ ግን ግልጽ አድርጌ እነግረዋለሁ። የት እንደነበርኩኝ እና ምን ላይ እንደቆየኩኝ የግድ መናገር ስላለብኝ እነግረዋለሁ። ትንሽ እንጠብቅ። የሰማይን ባለ የደገፍ ከሌለኝ የመድረን ሲሳይ

በመምጣትሽ በጣም ደስተኛ ነኝ አንቺን ስላገኘው ወይም ደግሞ አንቺን በቃ አጠገቢ ስላለሽ አሁን ላይ በጣም ደስተኛ ነኝ። እውነትሽን ነገር አንቺ በመምጣትሽ ወይም ሌላ ነገር ምንም አልተሰማኝም። ደስታ የተሰማኝ አንቺ በመምጣትሽ ግን ደግሞ እኔ ማወቅ ፈለገው ነገር ደግሞ አለ። በተሻላ እነዚያ ደስተኛም እንደሆንኩኝ ማወቅ ፈለገው ነገር አለ። ወይ ደስታዬ ሙሉ ይሆነን ወይ ደግሞ ደስታዬ ማጣው ይሆነን ማለት ነው፣ አንቺ በምትነግሪኝ ነገር ማለት ነው አቀሎ አንተ ችግሬ ማለት አንተ ችግሬን ለመረዳት ነው የምትፈልገው፣ ግን እኔ ያን ችግር አሁን ላይ መናገር ስለማልፈልግ ነው። አሁን እኔ ማለት እኔ የመጣሁበት ምክንያት ብቻ ማግኘት በጣም ይህ ደግሞ ራሱ ናፍቀውሻል። የሰው ልጅ ሰው ከአጠገብሽ ሲርቅ የሚሰማሽ ስሜት አለ። ጭራሽ ነው የምትወጂው ሰው ሲሆን ደሞ ሌላ ሌላ አይነት ስሜት ነው የሚሰማሽ። ገብቶሻል? ለይፋ አንድ ነገር መረዳት አለብህ። እሱም እንዳለ ሆኖ የምትወደው ሰው ከጠገብሽ ሲርቅ ምን አጋጥሞት ነው ይህ ችግር ምን አይነት ችግር ዶን ነው? እሷን ይህን ያህል እንድጠፋ ያደረጋል ይባል ነገር አለ እና እሱን ደግሞ ቆም ብለ ማሰብ አለበት። አሁን እኔ ችግሬን እዚህ ፊት ለፊት ማውራት አልፈልግም እኮ አሁን እኔ እዚህ ጋር ፊት ለፊት አሁን ካሜራ ላይ ምናምን እንድታወሪ እኮ አልፈልግም፣ ማውራት ካልፈለግሽ ማለት ነው። አሁን ካሜራ ላይ ብታወሪ ለእኔ ደስ ይለኛል፣ ምክንያቱም የአብዛኞቻቸው ጥያቄ ስለሆነ በካሜራ ፊት ብታወሪ ደስ ይለኝ ነበር። ገብቶሻል አይደል? ግን ደግሞ ካሜራ ፊትን አላወራም እምትይ ከሆነ ችግር የለውም። ዛሬ ጊዜ ልስጥሽ እና ማውራት ከቻልሽ ዛሬ አውሪኝ። ገብቶሻል? ሁሉም ነገር እዚህ ጋር ብንጨርሰውና እንደድሯችንም መሆን ካለብን እንደድሯችን ሆናለን። እንደድሯችን መሆን ከሌለብን አንሆንም። ምክንያትሽን ስትነግሪኝ ነው ይህንን ውሳኔ መወሰን የምችለው ማለት ነው። ለምን ችግር ላይ ብቻ ለምንድን ነው የምታረገው? ለምን እሺ እኔ እዚች ጋር ምንም መናገር ሌላ መናገር የምፈለገው ነገር የለም። በቃ በሰዓት ወጣው ነው የተጎደደው አንጂን ስላጣው ተጎድቻለሁ። እኔ ምንድን ነው በቃ ይሁን ነገር እንዳወራ አታርጊ። ገብቶሻል እኔ ቆም የማልናገርበት ምክንያት አለኝ፣ ግን ጊዜ ወስደንበት እናወራለን ነው። ስለችግር ጊዜ ወስደን ችግራችን እኮ ሰፊ ጊዜ አለን፣ እናወራበታለን። ደግሞ የምንፈታው ነገር ነው አውርተንበት አይ እኔ ምን አለመሰለሽ በቃ አንቺ ከሄድሽ በኋላ ብዙ ነገር ነው በህይወቴ አጋጠመኝ። ብትሸል ዛሬ ላይ ደግሞ ድጋሚ ህይወቴን እንዲበጠበጥ አልፈልግም። በሰዓቱ አንቺ በሄድሽን ሰዓት ብዙ ያጣሁት ነገር አለ፣ ከምልሽ በላይ ማለት ነው፣ ብዙ ያጣሁት ነገር አለ። ዛሬ ላይ ደግሞ ድጋሚ ያ ነገር ማጣት አልፈልግም። ብትሸል ሰላም ይባላል የሰው ልጅ አስፈላጊው ነገር ዋናው ሰላም ነው አይደል? ሰላም ሲኖርሽ ነው ደስተኛ ስትሆኚ ነው መኖር አንቺ ሲት ኬርሽ ጀምሮ ማለት ነው በጣም ነው ሰላም የሚያጣሁት። ያ ደግሞ ድጋሚ ማለት ነው በስንት መከራ ሰላም የአገኘሁትን ሰላም ድጋሚ መጥበጥ አልፈለግም። ድጋሚ ወደ ህይወቴ መምጣትሽ አልፈለግም። እኔ አይደለም የአንተን ህይወት የማንንም ህይወት መጉዳት አላማም የለኝም ነው መናገር አልፈለግሽም? ምክንያትሽን እኔ እኮ ሰፊ ጊዜ አለ እንዳልኩ፣ እኔ ደግሞ ሰፊ ጊዜ ለሸት ይና ጓደኛ ለማስቀጠል ሰፊ ጊዜ የለንም። ሰፊ ጊዜ የሚኖረን ምክንያትሽን ስነገር የሚቻል ነው። ምክንያት ደግሞ ካልነገርሽኝ ምንም ሰፊ ጊዜ የሚባል ነገር የለም። ገብቶሻል አይደል? እኔ በቃ ድጋሚ ህይወቴን መመጥበት አልፈልግም። ድጋሚ ህይወቴን ማበላሸት አልፈልግም። በቃ ብዙ ነገር ያየው ሰው ነኝ። ገብቶሻል አይደል? ደስታውንም ጉዳቱንም ሁሉ፣ ችግሩም ሁሉም ነገር ያየው ሰው ነኝ። ከስንት ነገር ደግሞ ወጥቼ ዛሬ ለድጋሚ ወደዛ ችግርና ወደዛ የህሊና ጸጸት የሚሆንበት ነገር መግባት አልፈልግም። እንደነገርኩሽ አንተ ተረጋግተህ እኔ የነበርኩበት ሁኔታ ብታ ማለት ጊዜ ሰተህኝ ተረጋግተህ እኔ ለማዳመጥ ብትሞክር ማለት እኔ እንዳልጎ ህይወትን መመጠጥ አልፈልግም። እኔ እኮ እንደ ዱሯችን እንሆናለን ብዬ ነው የመጣሁት ዋና ዓላማዬ እንትን ለማግኘት ነው እንጂ ስለ ችግር ምናምን ቀስ ብለህ እናውራበታለን። ቢዚ፣ በቃ እየተረዳሽኝ አይደለም። ለምን አንተ ነህ እንጂ ያልተረዳሽኝ ሰበብ እያበዘህ ነው። እኔ ላ ለመረዳት ሰበብ እያበዙ አይደለም። እኔ እንደ ድሮ መጎዳት አልፈልግም። በቃ ስህተት ድጋሚ ደግሞ መስራት አልፈለግም። በቃ ስህተት ፈጣሪ ነው ግን ግን አሁንም ቢሆን ማለት ነው በቃ እኔ ስለማልፈልግ ነው። ምክንያቱም ካልነገርሽኝ የምሬ ነው። ከአሁን በኋላ ባንገናኝ ሁላ ባጠረኝ ሁላ ደስ ይለኛል። ይሄ የእኔ በቃ እንትን ነው፣ እና ካስቀየምኩሽ፣ በጣም ይቅርታል። እያስቀየምኩሽ ከሆነ ንግግሬ እያስቀየምሽ ከሆነ ይቅርታል። በጣም እየጎዳኸኝ ነው። ከማስቀየምም አልፎ ማለት እኔን እንደ መረዳት አንተ በቃ ማለት የእኔን ችግር ላይ ብቻ ነው ትኩረት ያደረገው። በቃ ቢዚ፣ ከዚህ በላይ ምንም ለምን ጊዜ ሰተኝ እናውራበታለን ብዬሃል እኮ በቃ ጊዜው አሁን ነው ብዬሽ ነው የማስበው። የመነጋገራችን የመኪናትሽ ምክንያት ጊዜው አሁን ነው ብዬ ነው የማስበው። ሌላ ጊዜ ድጋሚ ማባከን አልፈልግም። በህይወቴ ሁሉ ተረጋግቴ ብትረዳኝ ሰፊ ጊዜ አለ፣ ሰፊ ሰዓት አለ። አስረዳካለሁ አለም እዚህ በቃ ካሁን በኋላ እንድታስጨንቅኝ አልፈልግም። እንደ ፊታችን ልንሆን እንችላለን። ምክንያት ሸገ ማነግርኝ ከሆነ እኔ በቃ ቁባራ ባንገና ደስ ይለኛል። ስለመጣሽ ደስ ብሎኛል። ስለአገኘሁሽ ምን ነገር ደስተኛ ነኝ። እያስቀየም ሆነ ቅድም እንዳልኩሽ በጣም ይቅርታ ሶሪ ማለት እፈልጋለሁ። ግን እኔ ድጋሚ ህይወቴን እንድትበጠብጪው አልፈልግም፣ እንድትረብሺው አልፈልግም። እኔ እኮ ህይወቴን ለመረበሽ አይደለም የመጣሁት። ለምዶ ተነጋግተን እኔን ማትረዳኝ። እኔ እኮ የነበርኩበት ችግር በጣም መለጥ አሁን እዚህ እያቆሜ እንደምናገር አይደለም የነበርኩበት ሁኔታ ለምን እኔ ለመረዳት አትሞክርም? ኦኬ። አሁን አንቺ ከአንተ በላይ ተጎድቻለሁ ነው እያልሽ ያለሽው? አዎ፣ በጣም እኮ። ለምን የተጎዳሽበት ምክንያት አትነግሪኝ? በቃ እኔ የተጎዳሁበት ምክንያት እየነገርኩሽ ነው። አንቺ በማጣቴ አንቺ በዛ ሰዓት በቃ ከኔ አጠገብ ባለመኖርሽ በጣም ተጎድቻ ነው። በማላውቀው ነገር ደግሞ ለቀሽኝ ስለሽ በጣም ነው የተጎዳሁት። በጣም ከምታስቢው በላይ በጣም ነው የተጎዳሁት። ለምን አንተ ብቻ እንደተጎዳህ ታስባለህ? እኔም እኮ ካንተ በላይ ተጎድቼ ሊሆን ይችላል። ለምን ስለ እኔ አታስብም? ለምን ስለ ራስህ ጉዳት ብቻ ታስባለህ? እኔ እኮ የነበርኩበት ችግር ከምልህ በላይ ነው። እ እኮ ፈልጌ አይደለም ከአንተ የራኩት በሰዓቱ ችግር አጋጥሞኛል። ለምንድነው እኔ እንደመረዳት በቃ እዚህ ምናምን የምትልብኝ? ግዴታ ያጋጠመኝ ችግር መናገር የለብኝም። አንተ እኮ ከዚህ በፊት በቃ እኔን አይ ራሱ የምትረዳኝ ሰው ነበር ነበርክ ስትመጥ አይደለም ችግር ተናግሬ እንደዚህ ፊቴን አይተ የምትረዳኝ ሰው ነበር እኮ። በቃ ዛሬ ግን ምክንያትሽን ማወቅ ፈልጋለሁ። በቃ ብዙ ነበር አንቺ ስጠብቅ የነበረው። ዛሬ ላይ እኔ ሳላስበ እና በቃ አይሙር የሌለ ነገር ነው። ድንገት የመጣሽ ገብቶሻል። ድንገት መተች ደግሞ እኔ እንድትወጠብጭኝ አልፈለግም። ኖርማል ምክንያት ማወቅ ፈልጋለሁ። ይ የኔ የራሴ በቃ እንትን ነው ውሳኔ ነው፣ ውሳኔ ደግሞ ልታስቀየድኛ አትችይም። ማናግሪኝ ከሆነ ንገሪኝ እና፣ አይ ማናግሪኝ ከሆነ ደግሞ በቃ ልሄድ፣ አይ ፈቃጅልኝና ቢሄድ ደስ ይለኛል። በጣም እየተጨነኩ ነው። እኔን ለመረዳት ሞክር እስኪ፣ ትንሽም ቢሆን እኔን ለመረዳት ሞክር። ለምንድን ነው በቃ ችግር ያጋጥመኛል? ያ ምን ችግር ያጋጥመኛል? ለምን እኔ ለመረዳት አትሞክርም? እንዴት? ምን ብዬ ነው መረዳሽኝ? እኔንም ምን ብዬ ነው መረዳሽኝ? ሳቢ ነው ሁሉ የሚያደርገው ያን ሁሉ መስዋዕት ከፍዬ የመጣሁትም አንተን ማለት አንተን ለማስረዳትና አንተን እንድትረዳኝ ነበር። ግን እኔ ይሄን ናይል አንተ ላይ ችግር የምፈጥር ሰው ከሆንኩኝ በጣም ይቅርታ። እስካሁን የጠፋሁበትን ምክንያት እኔ ለመረዳት አልቻልክም። እሱም ይቅርታ። አይ ነው አሁን እኔ ይቅርታ እንድትይኝ አይደል? ያኔ አንቺ ይቅርታ አልፈለጉም። ገብቶሻል። አሁን አንቺ ምን እንዳጠፋሽ አላውቅም። ገብቶሻል። ያጋጠመሽ ነገር ንገሪኝ ነው ያልኩሽ፣ እንጂ አሁን አንቺ ጥፋተኛ ነሽ እኮ እያልኩሽ አይደለም። ገብቶሻል። እኔ አሁን እየደመደምኩኝ አይደለም። ቤዛ ጥፋተኛ ናት እኮ አላልኩኝም። እኔ ለምን አትረዳኝ? ምክንያትሽን ብቻ ንገሪኝ። የሰው ልጅ ደግሞ ምክንያቱን ሳይሰማ እኔ አንቺ ላይ መፍረድ አልችልም። በቃ እዛን የተፈጠረውን ነገር እርሷ በቃ ለምደው መርሳት ማችለው። ይሄ እኮ የሚረሳ ነገር አለ፣ መርሳት አለ ማለት ነው። መርሳት አለ። እኔም መረዳት ብትፈልግ ነው፣ ነው ትረዳኝ ነበር። ነው አንቺ ላይ አለ መረዳት ችግር አለ። ልጅ በቃ ያ ነገር ልረሳው አልችልም። ያሳለፍኩት ነገር ነው የኛ ማቆም እንዴት ዝም ብሎ ያሳለፍሽው ነገር ትዝ ብለሽ ትረሽዋለሽ። እኔ ደግሞ ለራሷ ስለማያች ምክንያት አትናገሪ ከሆነ ትችላለህ። ራስን አረጋጋና እኔን ለመረዳት ሞክር ትችላለህ። ለምንድነው በቃ ሉን እንደምንድን አልችልም ምናምን ብለን የምታልፈው? እኔን ለመረዳት ለምንድነው የማትሞክረው? ሞክረው ለአንተም እኮ ይቀላል። የሆነ ነገር እኔን ለመረዳት ብትሞክር ጊዜ ሰተን እናውረበታለን እንዳልከው አሁን በኋላ የምፈልገው እንደ ድሯችን ሆነ ጊዜ ከአንተ ጋር ጊዜ ማሳለፍ ነው የሚፈልገው። ገብቶሃል እንደ ድሯችን እንደ ድሯችን መሆን አንችልም። እንደ ድሯችን መሆን አንችልም። በቃ ቤዚ እኔንም ተረጀ እንደ ድሯችን መሆን አንችልም። መልካሙን ሁሉ ይጠምሽ። ምክንያትሽን መናገር በፈለግሽው ሰዓት እኔ አለሁ። የትኛውን ቦታ ላይ ብትሆኚ ይመጣሉ። ምክንያትሽን መናገር ከፈለግሽ፣ ምክንያትሽን መናገር ካልፈለግሽ፣ ከአሁን በኋላ እንዳትደውይልኝ። ይሁን ምንም ማድረግ አልፈለገ ማለት አይሙሪ። በጣም እየተጨናነቀ ነው፣ እግዚአብሔርን የመሪ ነው። ከምታስቢው በላይ አይሙሪ። በጣም እየተጨናነቀ ነው እና በቃ እንዳትደውይልኝ ከርስ መተናገር ይሆን፣ እንዳትደውይልኝ። በቃ ይሄ ነው። እንግዲህ እንደሰማችሁት ነው። እኔ ለመረዳት ፍላጎትም የለውም አይታችታል ። እኔ የቻልኩትን ያል ለማስረዳት ሞክር ያለው ጊዜ ስጠኝ ብዬዋል። ብልሹ ምንም ልረዳኝ አልቻለም። ሁለት እኔ ይህን አጥፍቻ አጥፍቻለሁ ብዬ አላስብም። በጣም ጠፍቻለሁ። የጠፋውበት ምክንያት ደግሞ ችግር አጋጥሞኝ ነው። በጣም እኔን ምንም ልረዳኝ አልቻለም። በቃ ጭራሽ ደግሞ ትጎጅኛለሽ እያለኝ ነው። እኔ ደግሞ ማንንም ዝጎዳም ሀሳብም የለኝም። ማንንም ጉልቼ አላቅም። በጣም እንዳስከፈውት አርጎ እያወራ ያለው እኔ ምንም ሀሳብም የለኝም እሱን የመጉዳት። እኔ የምፈልገው ማለት ሀሳቤ እንደ ድሯችን ድንሆን ብቻ ነው የምፈልገው። ጊዜ ሰጥቶኝ እንድረዳኝ ነበር የጠየኩት። ይ ያን ያል ከባድ ነገር ሆኖ አይደለም፣ አይደለም ለእኔና ለሱ ማለት በርቀት የምታወቅ ሰው ራሱ ጊዜ የተሰጣቶ የሚረዳ ነገር ነው ይሄ። እሱ ግን ምንም እኔ የመረዳት አላማም የለውም ሀሳብም የለውም። የቻልኩትን ሞክሬያለሁ ማለት እኔ ከዚህ በላይ ምንም ምንም ማድረግ የሚችል አቅም የለኝም ማለት ከአጋጠመኝ ችግር አንጻር ለእኔ ከባድ ነገር ነው ብቻ ማድረጉ ነገር ግራ ገብቶኛልም ጨንቆኛልም። እሱ በእኔ ቦታ ቢሆን ኖሮ እኔ የነበርኩበትን ሁኔታ ባይኖረው እሱ ምንም አይደለም እኔ ምንም መስሎ አልታየኝም። የጠፋውበት ምክንያት አለኝ ምክንያቴን ደግሞ አስረድሃለሁ ብዬዋለሁ። እሱ ተረጋግቶ እንድናባዳመ ዝግጁም አይደለም። ጊዜ ስጠኝ ብየዋለሁ ከዚህ በኋላ እንደደውልኝ ብሎ ነው ጭራሽ ጥሎኛ የሄደው እንዳያችሁት ማለት ነው። እና አሁንም እንዲያውቅልኝ የምንፈልገው እኔ እሱን ለመበጥበጥ እና እሱን ለመጉዳት አስብበት አይደለም የመጣሁት እኔ ማለት የነበርኩበትን ችግር እንድረዳኝ ብቻ ነው ማለት ፍላጎትም እሱ ነው እንጂ እሱ እንዳለ እሱን ለመበጥበጥ እና እሱን ለመጉዳት አይደለም የመጣሁት። እና ቤተሰብ የምማረግ አልችልም ከዚህ በኋላ በጣም ለፍቻ ያለው እንድረዳኝ በጣም ጠይቄዋለሁ። ጊዜ ስጠኝ ብዬዋለሁ። ምንም ማድረግ አልቻልኩም። እና ቤተሰብ ደህና ሁኑልኝ።